ወዝ ወዝጉድ የሴንትራል ኦፓ ቤተሰቦች፣ እኔ ሪያክሽን ቪዲዮ ሳልሰራ ሶስት ሳምንት ብቆይ ማለት ነው ሦስት ሳምንት ብቆይ። ዮማሪዎስ ማሪዎስ፣ ምንና ምን አይነት ዘፈን የለቀክልን? ያኛውን ሰምቼዋለሁ። ምንም ሪያክት ላደርግበት አልችልም። በጣም በጣም ስለሰሞት ማለት ነው። ቅዳሜ የሚለው ቲክቶክ ላይ መጡልኝ፣ ሰሟአለሁ። ዮማሪዎስ ምንድን ነህ? እስከዛሬ የት ነበርክ? የምሪ ነው ምራጁ። እኔ በመጀመሪያው ዘፈን እጠበቃለሁ፣ ጭራሽ ሌላ ዘፈን ለቀቅልን። ሁለተኛውንማ ሪያክት አደርግበታለሁ ከቤተሰቦች ጋር ብዬ ተከስቻለሁ ነው የምላችሁ። ቀጥታ ዮማሪዎስ ቅዳሜ አይደለ ቲክቶክ ላይ እንደዛ ነው ያመጣ። ወደ ቀዳሚያችን እንሄዳለን። ከመጀመሪያዎቹ በፊት የሴንትራል ኦፓን ዩቱብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የሴንትራል ኦፓ ዩቱብ ቻናል ቤተሰብ ሁኑ። አንድ ሺ አልፈናል። እናመሰግናለን። ሻምፓይን እንከፍታለን። ሁለኪ ስንገባ ያው ሻምፓይን እንከፍታለን። ይመሻችሁ። ቪዲዮን ከመጀመሪያዎች በፊት እንደተለመደው ማድረጋችሁ እንዳረሱ ሌስጎ ወደ ቪዲዮ ዬ ማርዬስ ቢሊንግ ሪከርድስ በኢተ ቢሊንግን ታውቁት አላችሁ። ቤት ተስፋረጋል ማስ ቅዳሜ ነው ዛሬ ሄንጋው ትናርጋ እንጨፍር፣ እስኪ ነጋ አይ ይቅርብኝ ብሏል። ለምንድን ነው የሚቀርበት? እስኪ ንገረን። ሄንጋውት እናረጋለን፣ እናለን። እኔ አልመጣም። እዛው ነገር እንዳታመጡ። አርሳውት የሳምንቱን ከነጋ ነበር ያየሁት ሲቢ አካውንቱ። ከነጋ ነበር ያየሁት ሲቢ አካውንቱ አራቁቶት ነበር ማለት ነው። ባለፈው ቅዳሜ ሙሉ ሳምንት ተጠግሬ እያመጣኋትን መላ በነ ሳምሪ በነ ሊሊ አፈርድሜ ስትበላ እያየሁኝ ውስጥ ውስጤ ሙሉ ሳምንት ተጠግሬ ያመጣሁትን ገንዘብ እነ ሳምሪ እና እነ ሊሊ ርግብ እስኪ መስለኝ ድረስም የማላውቀው መጠጥ መጥቶ ከጭንቅላቴም ላይ ወጥቶ ጭስ በገመድ ጭስ በገመድ ምንድን ነው? እኔ አልገባኝ። እኔ ጭስ በገመድ እስኪ የምታውቃት አንተ አንተ ታውቃታለህ፣ እስኪ ኮሜንት ላይ ጻፋት። ምንድን ነው ጭስ በገመድ ምንም ከጭስ በገመድ የመጣው ማለት ነው በአፋችሁ ወጣ ምንድን ነው የጭስ በገመድ እስኪ የምታውቀው ኮሜንት ላይ ጻፉ ጻፉ ሳይገባኝ ነገሩ የእኔቱም ተቀበላ እንደ መሳብ አድርጋ ሞከረ የምር ይሄ ባህላችን መቅረት አለበት አያችሁ አላዋቂ ላለመባል ጭስ በገመዱን ስቦ ተቀበላት ጭስ በገመድ መርዝ ሊሆን ነው። ሰይ ምንድነው ጭስ በገመድ? ኮሜንት ላይ ካላወቃችሁ አስቀምጡ። እስኪ ምን አርጎታል የጭስ በገመድ። እንዴው ኩና አይኗን እያየ እቴዋ፣ ምን ላርገው? እሷም አለች እኔም፣ እስከ ብዙም አያስጠላም ግን አይደል እንደጠበቅኩት። ደግሞ ጣም ጣም ይላል። ኧረ ምኑን ነው የቀመስኩት?

እስክ ስታንቺ ሰው ባለበት ሌላ የሚመጣ የለም።

ማን የት ነበርክ እስከ ዛሬ የማሪዎስ የት ነበርክ በገብርኤል ትችላለህ ነው የምልህ እኔ በቃ ትችላለህ ሬቲንግ ለዘፈን አስር ከአስር ያ ያባለፈውንም እኔ ብዙ ጊዜ ስለሰሙት አሁን ሪያክት ማድረግ አይመጣውም ቲክቶክ ላይ ተቆርጠው ነው ኮሜንት ላይ ያስቀምጡልኝ ይሄን ቻናል ላይክ ሼር ሰብስክራይብ በማድረግ የሴንትራል ኦፓ ዩቲዩብ ቻናል ቤተሰብ ሁኑ ይመቻቹ ቀጣይ በሌላ ባበደ ቪዲዮ ተመልሰን እንመጣለን ግን የማሪዎስ ማለት ነው ትችላለህ